የጎፋ ዞን ረዳት የመንግስት ተጠሪና የአደረጃጀት ዘርፍ ኃላፊ አቶ ይሁን ደምስ የንቅናቄ መድረኩን ሲከፍቱ እንዳሉት ትምህርት ቤቱ በርካታ ምሁራንን ያፈራ አንጋፋ ትምህርት ቤት መሆኑን ገልጸዋል። ይሁን እንጂ ላለፉት 47 ዓመታት ተማሪዎችን ለተሻለ ደረጃ ቢያደርስም ዛሬ ላይ መድረስ በሚገባው የእድገት ደረጃ ላይ አለመሆኑ በሁሉም የትምህርት ቤቱ ወዳጆች ላይ ቁጭትን እንደፈጠረ ተናግረዋል። እኛ ከተቆንጨን እኛ ውለታውን ለመክፈል ዝግጁ መሆንን ከልስትሮ ጀምሮ እስከ ትልቁ ደረጃ ሀ ድረስ ያለው ባለሀብት በሙሉ ኪስ ውስጥ እጁን እንድገት ማድረግ ከቻልን እርግጠኛ ሁኑ። የዛሬ ዓመት ይሄ ትምህርት ቤት እጅግ በጣም የእናንተ ልጆች ወደውት እዛ ትምህርት ቤት ለመሄድ ናፍቀው ከትምህርት ቤት ሾልኮ ቤቱ የሚሄድበት ሳይሆን ከቤት ትምህርት ቤት የሚሮጡበት ተቋም ማድረግ ይችላል። የሳውላ ከተማ የመንግስት ዋና ተጠሪ አቶ ከተማ ከበደ የንቅናቄ ሰነዱን ባቀረቡበት ወቅት ትምህርት ቤቱ የተማሪዎች ውጤት መሻሻል ላይ ከፍተኛ ትኩረት እያደረገ መሆኑን አስታውሰው ለመማር ማስተማር ምቹ ሁኔታን ለመፍጠር እየተሰራ ያለውን ተግባር ውጤታማ ለማድረግ የሀብት አሰባሰብ ስራው ተጠናክሮ መቀጠሉን አብራርተዋል። ይህ ትምህርት ቤት በርካታ ምሁራንን ያፈራ ነገር ግን ትኩረት ከማግኘት ረጋች ብዙ ጉድለት ውስጥ ያለ ትምህርት ይህንን ትምህርት ቤት ቢያንስ ደረጃውን ለማሻሻል የሚያስፈልጉ የውስጥ ችግሮችን ለማሟላት የሁሉም ሰው ትኩረት ሊሆን ይገባል። የሳውላ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር አያለው ቦላዶና የሳውላ ከተማ አስተዳደር ትምህርት ጽሕፈት ቤት ኃላፊ አቶ ጌታሁን ገብረ ዮሐንስ በንቅናቄው ዙሪያ አስተያየታቸውን ሰጥተዋል። በአሁኑ ሰዓት በአንድ ክፍል በአቨሬጅ ስልሳ ተማሪ ይማራል ውብ ባልሆነ ክፍል ፋሲሊቲው ባልተሟላ ክፍል ተጨናንቆ ስለሚማር አንዱ ለውጤት መውደቅ ምክንያቱ እሱ ስለሆነ ተጨማሪ ክፍሎች ያስፈልጉናል። በሚዲያ የተሰበሰበው አንድ ነጥብ አራት ሚሊዮን ብር ወደ ስራ ገብታ ኦልሬዲ እሷ አልቃለች ማለት ይቻላል። ሁላችን በተገቢው መንገድ የተጣለበትን ይወጣል የሚል እምነት አለ። የሳውላ ከተማ አስተዳደር ከንቲባ ዶክተር ንጉሴ መኮንን እንደ ሀገር የገጠመንን የትምህርት ስብራት ለመጠገን የትምህርት ቤቱን ደረጃ ማሻሻል ወሳኝ መሆኑን ጠቅሰው ጥራት ያለው ግብዓት ማሟላትም ስብራቱን ለመጠገን ሁነኛ መፍትሄ መሆኑን ገልጸዋል። የትምህርት ጥራት ከተጓደለ የአንድ አገር ወይም ኔሽን ስቃያ ይጨምራል ይላል። ስለዚህ እኛ የትምህርት ጥራቱን ለማንሳት የሚያስፈልጉ ግብዓቶችን ከግቢ ውበት ይጀምራል። ትምህርቱን ያካትታል። የመምህራንን ጥራት ያካትታል። ያን የተሟላ ለማድረግ ግብዓት አስፈላጊ እንደሆነ ሁላችንም እናውቃለን እና ከዛ አንጻር ያሳያችሁት ቁጭት ያሳያችሁት መነሳሳት ቀላል አይባልም። የንቅናቄ መድረኩ ተሳታፊዎች በሰጡት አስተያየት ለትምህርት ቤቱ ደረጃ መሻሻል የበኩላቸውን አስተዋጽኦ ለማበረከት ዝግጁ መሆናቸውን አረጋግጠዋል። በደንብ ልንደግፈው ይገባል። ሳውላ ሁለተኛ ደረጃ ትምህርት ቤት የተረሳ ትምህርት ቤት ነው። ስለዚህ ከኛ የሚፈለገውን ነገር ለማድረግ ቃል እንገባለን። ለዚህ ጉዳይ ወደኋላ ማለት የለብንም፣ መርዳት አለብን። በቃ ይህን ትምህርት ቤት የግድ እኛ ካልደገፍን ማንም ሊደግፈው አይችልም፣ እና በተባበረ ክንድ ይህንን የተጀመረውን ነገር እውን እናረጋለን። ከኔም የወጡ ልጆችም የልጆቼ ልጆችም ዝር ያረገ ሁሉ ተምሮ ሰው ለመሆን እንዲችሉ እቺ ትምህርት ቤት አስተዋጽኦ ስለሚኖራት እሷን አሻሽለን የተሻለ ደረጃ አምጥተን የእሷን ውጤት ከዚህም የበለጠ ለማየት እንድንችል አንድ እንሁን።